እንኳን ደህና መጣችሁ። በዛሬ በክፍል 72 የቮካብሪ ጥያቄዎች ኢንትራንስ ኤግዛም ላይ በተደጋጋሚ የጠየቁ የቮካብሪ ጥያቄዎች የምንሰራበት ክፍል ላይ እንደወትሮው እንግዲህ የ በጣም ጥናት ተደርጎባቸው ስሬት የተደረጉ የቮካብሪ ጥያቄዎች ሰብሰብ ተደርጎ የምንሰራበት ነው። እንግዲህ እዚህ ጋር እንደምታዩት በ2011 የተጠየቁ እጅግ በጣም ወሳኝ የሆኑ ቮካብሪ ጥያቄዎች ናቸው። እዚህ ጋር የምንሰራው ሴንቴንስ ኮምፕሌሽን ነው። ትክክለኛውን ቃል መርጠን ነው እዚህ ጋር የምናስገባው። ቮካብሪ ቃላቶችም አሉ፣ እንዲሁም ደግሞ ፍሬዛል ቨርቦች አሉ እዚህ ጋር እንደምታዩቸው ማለት ነው። መልሱን ከመረጥን በኋላ ሌሎቹም ደግሞ ቮካብሪ ወርዶች ትርጉም ለማየት እንሞክራለን። ያው በአንድም በሌላ እየተቀያየረ የሚጠየቁ ስለሆነ ማለት ነው። የመጀመሪያው ጥያቄ ፕሪቪስሊ ሂ ዋዝ ፉል ታይም ማናጀር አት ዘ ሸራተን ሆቴል በት ናው ሂ ርንስ ኤ ሊቪንግ ወርኪንግ አስ ኤዳጅ ዳሽ ጊቪንግ ትሬኒንግ ቱ ማናጀርስ ኢን ቫሪየስ ካምፓኒስ እዚህ ጋር ሁለት ክሉዎች ተሰጥቶናል። ከአራቱ ምርጫዎች ውስጥ ትክክለኛውን መልስ ለመመለስ የሚያስችለን የመጀመሪያው ፕሪቪስሊ ሂ ዋዝ ፉል ታይም ማናጀር አት ዘ ሸራተን ሆቴል በት ናው፣ በፊት ፉል ማናጀር ፉል ታይም ማናጀር ነበር። አሁን እሱ አይደለም። አንድ ያው ኑሮን እየገፋ የነበረው የተከፈለው የነበረው አስራ በመስራት ነበር። ሌላው ከብላንክ ስፔስ በኋላ የተሰጠን ክሉ ነው፣ ጊቪንግ ትሬኒንግ ቱ ማናጀርስ ኢን ቫሪየስ ካምፓኒስ አሁን ደሞ በተለያዩ ካምፓኒዎች ለማናጀሮች ትሬኒንግ ይሰጣል። ማንኛውም የቮካቡላሪ ጥያቄዎች ከመስራታችን በፊት ሁለት ነገር እንከተላለን። አንደኛ የተሰጠንን አረፍተ ነገር ኮንሰፕቱን ማወቅ ወይም ሐሳቡን በተወሰነ መልኩ መረዳት ያስፈልጋል በተቻለ መጠን። ከዛ በኋላ ከተሰጡት ውስጥ የምናውቀው ከሆነ እንደምና፣ ካልሆነ ደግሞ አገባባዊ የሆነ ፍቺውን እንመርጣለን ማለት ነው። ሶ አሁን ለአንዳንድ ካምፓኒዎች ትሬኒንግ የሚሰጥ ፉል ታይም ማናጀር ያልሆነ ሰው ምን ይባላል? ሂር ዘ ቤስት አንሰር ኢዝ ፍሪላንሰር በመባል ይታወቃል። ፍሪላንሰር

ሎሶ ኦፍ ሀያስድስት ኮራፕት ኦፊሻልስ ማይንግ ዘ ኩድ ሮብ ፐሊክ ፕሮፐርቲ በት ሱነር ኦር ላደር ኮራፕት ኦፊሻሎች ሙስና የሚሰሩ የአጭበርባሪ ሰዎች ማይት ሊያስቡ ይችላሉ። ድሮብ ፐሊክ ፕሮፐርቲ የሕዝብን ንብረት ዘርፈው ዳሽ ማድረግን ሊያስቡ ይችላሉ፣ ግን ወዲያው ወይም ደግሞ ቆይቶ ዘዩድ ወድ ጌት ካውድ መያዛቸው አይቀርም ቁጥር ስር መዋላቸው አይቀርም። ሶ ፕሮፐርቲውን ይይዘው ምን ያደርጋሉ ያመልጣሉ የሚለውን ነው። አሁን የዚህ ገነት የምንፈልገው ኤ ጌት አውት ኦፍ ከአንድ ነገር መውጣት ወይም አንድን መጥፎ ስራ መስራት ማቆም ከዛ መውጣት እንደማን ነው። ዲ ጌት ዳውን ቱ ሄ ኢንቮልቭ ማድረግ መሳተፍ እንደማን ነው። ጌት አዌይ ዊዝ ማምለጥ ማን ነው። ዲ ጌት ዳውን ኦን ክሪቲሳይዝ ማድረግ እንደማለት ነው። ስለዚህ ሄር ዘ ቤስት አንሰር ኢዝ ጌት አዌይ ዊዝ ያመልጣሉ እንደማን ነው። ሀያ ሰባተኛ አይ ቢሊቭ ዘ ማሽን ዋዝ ዳሽድ ባይ ዘ ኦፕሬተር። ሶስት ወር ውስጥ እንዴት ሊያቆም ይችላል? ይህ ማለት ከተገዛ ገና ብዙም አልቆይም ማለት ነው። ስለዚህ ችግሩ ምንድን ነው? ያቆመበት ምክንያት ሚስዩዝድ፣ አጠቃቀም ስህተት ነው። ማን ነው? ሶ ሚስዩዝድ ተደረገ ማለት ትክክለኛ ሁኔታ ኦፕሬት አልተደረገም ወይም ደግሞ አልጠቀምንበትም እንደማን ነው

ከተተዉ ያው ለወደፊት አካባቢው ላይ ለሚኖሩ ሰዎች በጣም አደግ ሰው መፍረስ አለባቸው ነው እዚህ ጋር የተፈለገው። እዚህ ጋር መፍረስ አለባቸው ለህንጻ መፍረስ አለበት ስንል፣ አስፈላጊ የሆነ ፍሬዝ ከተሰጡት አማራጭ ውስጥ ማን ነው? ኤ ፑል ዳውን፣ ቢ ፑል አዌይ፣ ሲ ፑል ኦፍ፣ ዲ ፑል አውት። ይሄ ትክክለኛ መልሱ ፑል ዳውን ነው። ተምብል ዳውን ወይም ደግሞ ፑል ዳውን ማለት ዲሞሊሽ ማድረግ ነው። ያው በተለያየ በሌላ መተርመር ላይ ዲሞሊሽ ተብሎ ተጠይቋል። ስለዚህ ዲሞሊሽ ወይም ደግሞ ፑል ዳውን ወይም ደግሞ ተምብሊንግ ዳውን ተብሎ ጠይቀዋል። በሌላ ነው ተብላለ። ስለዚህ እነዚህ ሶስቱም ሲኖኒም ናቸው። ማፍረስ ነው ማለት ነው ህንፃ ማለት ነው። ፑል አዌይ ማለት ብዙ ጊዜ ለመኪና ስራ ማን ነው ጉዞ እንቅስቃሴ መጀመር ማለት ነው። ፑል አውትም እንደዛው እንደ ማለት ነው። ታንክ ዩ ቬሪ ማች። እንኳን ደህና መጣችሁ በዛሬ በክፍል ሰባ ሁለት የቮካብሪ ጥያቄዎች ኢንትራንስ ኤግዛም ላይ በተደጋጋሚ የጠየቁ የቮካብሪ ጥያቄዎች የምንሰራበት ክፍል ላይ እንደ ወትሮ እንግዲህ የበጣም ጥናት ተደርጎባቸው